ፈቃሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስል ልሰጣት፣ ከእሷ ጋር ደስተኞኝ ለመኖር ዝግጁኝ ያለኝ፣ በጣም ስጠብቃት ስጸል ኦፕን ነበር። እስቲ ከሊያ ሾው ጋየት ነው የተዋወቃሉት፣ አጋቡን፣ ወለድን፣ ከዙን ጥላብኝ እሷ እንግዲህ ሄዳለች። ነገር ግጹኝ ጫላ ምና ግጹኝ ምን ዘው፣ ተጠንቀቁ፣ ብዙ ሰዎች ገንዘባቸው እየተበላ ነው። ከሊያ ጋር እኔ አልመቻችም ታውቃላችሁ። አቀው የሊያን ልጅ ውየኔ ልጅ ይቀርታል። ጠፋሁላቸው በቃ ከሁሉም ሰው ሰላም ቤተሰብ፣ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። በአዳዲስ ወቅቴና በአዝናኝና በአነጋጋሪ ወቅቴ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቁ እስከመጨረሻው አብራችሁ በመቆየት የቻናል ቤተሰብ ያልሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ በማስቀመጥ የቻናሉ ቤተሰብ መሆኑ እስከመጨረሻው መጨረሻው አብራችሁን ቆዩ። ወደ ዛሬ ቪዲዮዎች እንሂድ። ጠፋሁላቸው በቃ ከሁሉም ሰው እስቲ ይርሱኝ ብዬ ነው የእውነት እናቴን ሁሌ ለምን ደግም በር ዘግተሽ በቃ ፊልም አሰሪን በርሽን ዘግተሽ ለምንድን ነው አንድ ቦታ አትሄጂም ብልሽ ያላስቀመጥሽም? ብዬ እናቴን በቃ እንደዛውኝ ነበረ። በጣም ነው ማዝ ነው። በቃ ያኔ ሰው ማያገባው የሚገባበት ጊዜ አለ አይደለ? አንዳንዴ ስለ አንቺ ሳላቅ ስለ እኔ ሳታቂ አንችን ጀዥ ማድረግ ለምንዲ ለበስሽ፣ ለምንዲ በላሽ፣ ለምንዲ ጠጣች ማለት በጣም የሚያሳዝን ነገር ነው የእውነት እና ያን ጊዜ አልፌ አሁን ሰላም ሲሆን እነዛ ሰዎች ያሳዝኑኛል። ሆነ ማስተዋል ጥበብ ሲሰጥሽ እግዚአብሔር መከረኝ፣ ለሰዎች ማዘን እንዴት ሰው ከአፉ መጥፎ ቃልን ያወጣል በልቡስ እንዴት መጥፎ ሀሳብን ያስባል እያልሽ ሁሉ ስለ ሰዎች መጨነቅ ቃል ጀመርሽ፣ አዘንኩላቸው። በጣም ነው በጣም ነው። እዚህ የተቀመጥ ነው ምንም ማለት እንዳልሆነ እንዲማሩበት ለአዲስ ለሚመጡት ወጣቶች፣ በዚህ ደግሞ እያለፉ ደግሞ ላሉ ወጣቶች ደግሞ ለካ የነሱ ቃል ከራሳቸው የሚወጣ እንጂ አንቺ እንዳልሆንሽ ማሳያ ነው። እና ማንሳትሽ እና አስበሽ መምጣትሽ ራሱ ደስ ብሎኛል፣ እውነት ለመናገር ነው። ብዙ ጊዜ እኛ እንድንበታለን፣ እኛ እንማርበታለን፣ ግን ለሰዎች ብዙ ግዴ የለንም። ብዙዎቻችን አሁን ከነዛ ነገሮች በጣም ደኛ ያለው በጣም ሰላም ነኝ። መቼ ወጣሽ ግን በቃ በቃኝ ብለሽ እንዴት ነበርሽ? ቆየ አንድ አመት ምናምን ይሆነኛል ከእንደዛ ነገር ከወጣ። እውነት ምን ደበር እንደው የረዳሽ እግዚአብሔር ነው የረዳኝ። ሳይ አሜን። እግዚአብሔር ብቻ ነው የረዳኝ። ምንም ከሱ ውጭ ምንም እንደሌለኝ ይሄ ዞር ብዬ ሳይ ነገሮችን ይገርመኛል። ምንም ያለሱ ምንም የለኝም። እና እግዚአብሔር ነው የረዳኝ። እኔ ሴት ነኝ። ሴቶች ብዙ ሴቶች አሉ ህይወቴ ውስጥ። እናረግዛለን፣ እንውልዳለን፣ እንወፍራለን፣ እንቀጥናለን። የእውነት እግዚአብሔርን አውቃለሁ እንደማልሙት ሰምቼዋለሁ። ዶክተሩ የመትረፍ ዕድለው ሀምሳ ሀምሳ ነው እና ተዘጋጁ ምናምን ሲላቸው ሰምቼዋለሁ፣ አውቃለሁ። ምንም እንደማሉን አውቅ ነበር። እግዚአብሔር አለ። እግዚአብሔር የሚቀጣን አምላክ አይደለም፣ ግን አውቅ ነበር ምንም እንደማያደርገኝ። ከሰውነት መለወጥ ጋር መቀየር ጋር ተያይዞ እንደው ያጋጠመሽ ለየት ያለ አጋጣሚ እንጂ የሚገርምሽ ነገር ካለ በዚሁ አያይዘን እስኪ እናንተ ሰው እናውራ። በነገራችን ላይ ይሄ ሰዎች ማ አውቃቸው፣ በጣም ወዳቸው። በምን ምክንያት እኔ ምንም አልልም፣ በቃ ግን አይተውኛል ምናምን ረስተውኝ አይደለም። በእርግጠኝነት ግን በምን መንገድ እንዳለፉት እነሱ ያውቁት። ችግር የለው። ግን አሁን ቃድኝ ደስ ብሎኝ ምናምን ነገሮችን ሳሳልፋቸው ጠንክረሽበት ይለኛል። በጣም ማርትዬ በጣም ቆንጆ እየተጫወትን ነው። ባንቺ እንዳያዎች ስኖ ማርታ ጎይቶ በጣም ከባድ ሁኔታ ላይ እንደነበረች እና ብዙ አስከፊ ነገሮች እንዳሳለፈች እና እናቷን እስከ መውቀስ እንደደረሰች ሰምተናል። ያም ነበረ ሰውነቷን ሰርጀሪ እንዳሰራች ብዙ ነገሯ ከሰውነት ክፍሏን እንዳስቀነሰች፣ ውፍረቷን በሰርጀሪ እንዳስወጣቸው፣ ያስጨመረቻቸው ነገሮች እንዳሉ ምናምን ብዙ የሚወሩ ነገሮች ነበሩ። ያ ደግሞ እሷም በጣም ጎድቷት እንዳለፈና ለዛ እንደሆነ ከሚዲያ የጠፋችሁ የናዝራዊትን ጉዳይ አስመልክቶ ለተለያዩ የቻይና እንደዚሁም ደግሞ ዓለም አቀፍ ሚዲያዎች ትኩረት እንዲሰጡትም የተለያዩ ኢሜሎችን እየላኩ የነበረ በዛሬ ዕለትም ታዲያም ለቻይና ዴይሊ የእሷን ጉዳይ አስመልክቶ እንደዚሁም ደግሞ የጓደኛዋን ተንኮል ከዚህ ባለፈም ደግሞ እንዴት ዓለም አቀፍ ትኩረት የሚሻ ጉዳይ መሆኑን የሚገልጽ ኢሜሎችን ልኬላቸዋለሁ። ተወሰነውን ለማሳየት ያክል እንደምትመለከቱት ለቻይና ዴይሊ ኢሜሉ ማለት ነው በቀጥታ የተላከ ሲሆን በዚህም ታዲያ እንዴት ናዝራዊት አበራ እዚህ ከባድ የተባለ ችግር ውስጥ እንዴት እንደገባች ከየት ተነስታ እንዴት አሁንም ድረስም ሰባት ዓመት በቻይና እስር ቤት ውስጥ እንደማቀቀች ከገለጽኩኝ በኋላ ይህንን ተንኮል የፈጸመችባት ጓደኛዋ በኢትዮጵያ ፖሊስ ተይዛ ይህንን ድርጊት መፈጸሟን አምና ነገር ግን እስካሁን ድረስ ናዝራዊት አበራ ከእስር እንዳልወጣች ገልጫለሁ በመጨረሻም ታዲያ ቻይና ዴይሊን ጨምሮ ሌሎች ኢሜል የላኩላቸው ሚዲያዎችም ይህንን ነገር ትኩረት ሰጥተው ለናዝራዊት አበራም ጀስቲስ ፍትህ የሚል ጥያቄን እንዲያንጸባርቁና ጉዳዩን ጥልቅ ምልክት ትንታኔ ሰርተውበት አለም እንዲያውቀው እንዲያደርጉም የተለያዩ ኢሜሎች እንግዲህ ተልከዋል። ምላሻቸውንም ተከታትዬ ወደ እናንተ አደርሳለሁ። ሰማች ነው ያው ብሩክ ኒውስ ስላለው ሁኔታ ተናግሯል። ሰባት ዓመት ግን ባል አጠፋችሁ በሰው ተንኮል እነዚህ ለዞን በገዛ ጓደኛዋ ተንኮል እንዲህ መሆኗ በጣም ነው የሚያሳዝነው። በዛ ላይ ደግሞ የሞት ፍርድ ላይ ነች። ከዛ በፊት ደግሞ ያው የኢትዮጵያ መንግስትም ህዝብም ጀስቲስ ጠይቁ። እችን ልጅ ያወጣታልና ያድኗታል ብዬ አስባለሁ። ያው ነገር ነው ታርቡ ሀብታም አድርጉት። ነገ መስቀል አልመጣም። ያማን ያማን ያማን እዚ እያየሽ ነው። እንደዚህ ነው የሚደረገው። አባት ባይዘው ገንዘብ ያለውን ሰው ከሩቅ ስታይ ይቀላል። ሰላም እንዴት ናችሁ? እዚህ እንግዲህ ከላይ የምታዩት ወንድማችን ኢትዮጵያ፣ ወንድማችን በየሰሞኑ ሰብ ሾው ላይ ቀርቦ ሚሊዮነር ሀብታም፣ የደላው ሌክዥሪ ላይፍ የሚኖር ሰውዬ ቀርቦላችሁ ብዙዎቻችሁ ጌታ ሆይ የእሱን ላይፍ ስጠኝ የኔ የሚወት ይቀር፣ ታድለህ ምናምን የሚሉም የተማረውም ያልተማረውም እኩል አምኖ አንድ ላይ ተቀብሎ እየነዳው ነው። ለማንኛው ተጠንቀቁ፣ ተጠንቀቁ፣ ንቁ! ስካም ነው። ብዙ ሰዎች ገንዘባቸው እየተበላ ነው። ሁላችሁም ይህን ቪዲዮ ሼር በማድረግ ቢያንስ አንዱን ወንድምህን ትታደጋል ወይ እህትህን። በመጀመሪያ ያን ነገር ልንገራችሁ፣ ሁልጊዜ ጠይቁ መርምሩ። አንድ ሰው መጥቶ ሲያስጮ ለምን እንዴት ብለ አስብ። ሚሊዮነር መጥቶ አይጮህም በመጀመሪያ ደረጃ አሮ በቃ አራት ነጥብ። ሚሊዮነር መጥቶ አይጮህም። ከአንተ ጋር ግብግብ ቲክታክ ፌስቡክ ሜሴንጀር ቴሌግራም ውስጥ የለም። አንደኛ ነገር ልንገራችሁ፣ አሁን ላይ የትሬዲንግ ማርኬት ይህ ስለ ቢትኮይን ምናምን ይሄ ስታክ ማርኬት ምናምን የሚባለው ሀይለኛ ብዙ ኢትዮጵያውያን ሕይወታቸውን ትዳራቸውን ንብረታቸውን አጥተው ጎዳና ላይ እየወደቁ ነው። ዘጠና ፐርሰንት ትሬዲንግ ማርኬት ላይ ዘጠና ፐርሰንት ሉዘር ነው። ሕዝቡ ተጠንቀቁ። እንደ ጎርፍ ነው የተበተኑት። ለማንኛውም ይሄ ልጅ ወደዚህ ልጅ ስንመጣ እነዚህ ልጆች እሱ ብቻ አይደለም፣ ብዙ ዩቲዩበሮች ቲክታከሮች በአሁን ሰዓት በኮሚሽን ይሰራሉ ስለ ስለ ትሬዲንግ ማርኬት ያራግቡላችኋል። የተደላደለ ላይፍ እንዳላቸው ሚገርም መኪና እየነዱ ሚሊየነር መኪና ሚሊየን ወርዝ የሚያረግ መኪና እየነዱ ላይቭ ናም ትራቭል። ይሄ አጠቃላይ ይሄ ኮመርሻል ማስታወቂያ ነው። ንቃ! እንዴት እንደሚያናድድ በመድኃኒ ዓለም፣ ንቁ። ስለዚህ ይሄ በኮሚሽን ነው የሚሰሩት። እናንተን አይምሮ እያጠባችሁ ነው። አይምሮአችሁን እየሰረቁት ነው። እንደዚህ ነው የምኖረው ብሎ ቀድሞ ሴት አፕ ያደርጋል፣ ከዛ ይቀበላል ካንተ። የዚህ ሊትርፍ በነገራችን ላይ ከእናንተ አሁን የሚወስደው ትርፍ ነው እዚ አዘጋጅቶቻ የኢትዮጵያ ህዝብ ነገር ሀብታም ነኝ ስትለው ስለሚል ማለት ነው አንዳንዱ ስለዚህ ንቁ ውሸት ነው አትበላ ቢትኮይን ላይ በጣም በርካታ ሰው ገንዘቡ ተበልቷል ንቁ ነው ምላችሁ ነው ውሸት ነው ሁለት ሶስት ጥያቄ ልጠይቅህ ምትነቃ ከሆኑ እንዴት ነው አንድ ሚሊዮነር የሆነ ሰው አንተ ጋር መጥቶ ስለ ታፕታፕ ስለ ፍላወር ስለ ሰፈር ነገር የሚያወራልን ሚል ብሎ እሪ የሚልል እንዴት? ምን ሊሆን ይነግርሃል? አንተ ጋር መጥቶ። ሁለተኛ ነገር አብዛኛው ጊዜ ካያችሁ ይሄ ኦንላይን ማርኬት ትሬዲንግ ማርኬት ላይ ምናምን ኑ ምናምን ሀፍታም ትሆናላችሁ፣ እኔ የምኖረው ይህ ሁሉ ሰዓቴ ስልኬ በዚህ ነው የምሄደው፣ ማያሚ ዱባይ፣ ነ ምናምን ይልህና፣ ና ቴሌግራም ሜምበርሺፕ ክፈል ይልሃል። እና ላሳይ ኮርስ ኮርስ ትገዛለህ። ሀፍታም ከሆን እንዴ ኮርስ ይሸጥልሃል? አረ እያሰብን እያሰብን እንዴት ትሸወዳላችሁ? እንደዚህ ጭንቅላት ተሰጥቷችሁ የማንም ማመን እንዳለብን አናውቅም። ው መጠንቀቅ አይከፋም። ብዙ እንዲስካሚ ያረጓሉ ብር እንዳላቸው አስመስለው ከዚያን ኮርስ እንሸጣለን በሚል ትናንሽ ብር የሚወስዱ ምክንያቱም አንዳንዴ ሴንስ የማይሰጡ ነገሮች አሉ። ያ ሚሊዮነር ሰው ከተራ ሰው ትንሽ ብር እየተቀበለ ኮርስ እየሰጠ ምናምን አይነት ነገሮች እናያለን። ያ ደግሞ እውነት እንዳይመስል ያደርገዋል። በአንድ በኩል ደግሞ እውነት የሚመስሉ ነገሮች አሉ። እስከ መጨረስ ውስጥ ያብረና ያል አረለም አካሌን ከዚህ በኋላ ህይወቴንም ልሰጣ አልስስል ልሰጣት ከእሷ ጋር ደስተኞኝ ለመኖር ዝግጁኝ ያለኝ ፍቃደኛም ነኝ። ግን እችን ቀን በጣም ስጠብቃት ስጸለኝ መጀመሪያ እግዚአብሔር አንድ ያደረገውን ሰው ይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ እሱ ይችላል። ግን ከሚካኤል ቃል ገብቷል ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ ። ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልከው ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? እንዳያችሁ ስሩ የሁላ ነገር የተፈጠሩበት በጣም መነጋገሪያ ከሰይፉ እስከ ተለያዩ ሶሻል ሚዲያዎች በቃ ወንዶች እየተገፋን ነው ምናምን ምናምን እስከሚባልበት ድረስ የደረሱ የነበረው የነዚህ ሰዎች ጉዳይ አሁን በርቅ ሊፈቱት ወስነዋል። ካላስታወሳችሁት ይህ ሰው ማለት ያው ኩላሊቱን ሰጥቷት ከዛ ካደችኛ ያሉ ከዛ ሰይፉ ላይ የቀረቡት እሱ ይቅርታ አርግልኝ ስትሎ እምቢ ብሎ ምናምን የምታስታውሱ ይመስለኛል። በጣም መነጋገር የነበረ ነገር ስለነበር እና አሁን ታርቋሉ። እኔ ህይወቴ ነች ከእሷ ተለይቼ መኖር አልችልም ብሏል። እና በዚህ ጉዳይ እስኪ አስተያየታችሁን እፈልጋለሁ። አራት ሰዓት ሶስት ዓመት እስቲ ከሊያሾ ጋር የት ነው የተዋወቃችሁት? ቴንኪ እየሰጡ ነው። አመሰግናለሁ። ከሊያሾ ጋር የተዋወቅ ነው እንግዲህ አዲስ አበባ አካባቢ ትኖር ነበረ እሷ፣ እኔም እዛ አካባቢ እኔ እዛ ስፈልግ ሲጀመር አዲስ አበባ ማለት ነው። እና እዛ ንፋስ ስልክ ተምሬያለሁ እኔ፣ እዛ ስማር ሳልፍ ነበረ የምንተያየው። ከዛ እያለ እያለ ቀጠለ። ከዛ አብረን እንግዲህ ተያይዘን ቤሮት ገባን። በጓደኝነት ትንሽ ከቆየም በኋላ ቲንክ ቤሮት ገባን። ያው ኑሮ ለማሸነፍ ቤተሰብ ለመርዳት ነው እንደዚህ ያደረግነው። ከዛ እንግዲህ እዛ እያለን የማዳም ቅመሞች አጋቡን፣ ወለድን። ከዛ በኋላ እንግዲህ ደግሞ ልጁን ጥላብኝ እሷ እንግዲህ ሄዳለች። ከተለያየን ረጅም ጊዜ ነው። እኔ በጣም በስቃይ በችግር ያሳለፉት እንግዲህ ከእሷ በኋላ የቀረውን ህይወቴን እያለ እዚህ ደርሻለሁ። እንግዲህ እንዳያችሁ ነው የሊያሽ የቀድሞ ባል ነኝ ይላል። ጭራሽ ልጅም አላቸው ትታበት ሄዳ እሱ እንዳሳደገ እየተናገረ ነው። እና የእሷን መልስ ምን ይሆናል? እና ሰሞኑን ደግሞ መነጋገር ይሆና ነበር ልጇን ሊቭ ላይ በጣም እየተቆጣቻት ምናምን። ከዛ ሰው ደግሞ እሱን ይዞ በጣም መጥፎ እናት ናት ምናምን እያለ ነበር። ዮኒ ማኛ በዛ ነገር ላይ ተናግሯል። ምን አለ የሚሉን አብረን እንስሙ ከሊያ ጋር እኔ አልመቻችም ታውቃላችሁ ልጇን ተቆጣቻት ተቆጫት ውሽ እንዳትናገሪ ምናምን እያለች አለች እንዴ እኛ ውሃ ሆነ በቀረ ተብለን ያደግን ሰዎች ሊያ ልጇን ተቆጣች ብላችሁ ኬኳ የምትላል ልጇ አደለች እንዴ ስሟን እኳ አናውቀውም የሊያን ልጅ ውየኔ ልጅ ይቅርታ የኔ ልጅ ስሟን እራሱ አላውቃትም ኬኮ እያለች የምታቀማጥላት ልጅ ተሰደበች ብላችሁ ጓገጭ አላችሁ። ሰለጠናችሁ ሰለጠናችሁ። አይ አበሻ አበሻ፣ እኮ በእውነት እንደ አበሻ አስመሳይ አስመሳይ የለም። እኔ ከእኔ ጋር ምንም ማንም መቻች ሰው ነን። መቼ ግን ልጇን ሰደበቻት እንደዚህ ብለው እንደዚህ ትላለ። እኛ ውሃው ናችሁ፣ ቅሮ የተባለ ለምን እኔ አሜሪካ ስላደግኩ አሚን ስለኖርኩኝ ምናልባት ላልል ይችላል። ኢትዮጵያ ላለ ግን ኖርማል ስድድብ ነው። በእውነቱ ነ ተግባባ። ኢትዮጵያ ላለ ግን ኖርማል፣ እንደዚህ እንደዚህ ተብሎ መሰዳደቡ ኖርማል ስድድብ ነው። ያንን አለቻትና የሊያ ልጅ በቃ አይምሮዋ ተነካ። አስመሳይ ናቸው፣ አስመሳይ እንደ አበሻ አንድ ሰው ሲጠላ ከነምና ምክንያት ፈልጉ። የሚደብር ስራዋን አጋልጦ ፊት ለፊት በልጇና በሷ ያለውን ግን ፍቱ። አዶናይና ራቼ ቢፍ አላቸው። ወደ መጀመሪያው ዜናችን ስንሄድ አዶናይ የራቼን ሁለት ሚሊዮን ለማክበር ሂዶ ነበር። ሀይ ራቼ ደግሞ አልፈለገም ነበር ዋዝ ላይክ በፍጡም ዩቲናስ ጋርም ቢፍ አላቸው። በጣም አምሮብሻል። ክፉነሽ እቦነሽ። በቃ አዶናይ ከሁሉም ሰው ጋር ነው ቢፍ ያለው እዛ። አዎ አይዋደዱም። ዲፕ ዳውን አትቅዱኝ፣ እኔ አልቻልኩም። በቃ የምር ሁሌ ሰውን እንደዚህ ማጣል አደበረኝ። ያው ምን መሰላችሁ የተፈጠረው ራቼ እዚህ ጋር ሂዶ ነበር ግን አንድ ላይ ሌላ ቪዲዮ አለ ዩቲዩብ እዚህ ጋር ኢግኖር ገጨችው። ግን አንድ ላይ ሌላ ቪዲዮ አለ። ኢትስ ኦል አባውት ፐርስፔክቲቭ። ያው በደም ጎልቶ የታየው እሳቱ ነው፣ ግን እውነታው ፍቅር አለ በፍቅር አምላክስ ኢትስ ኦል አባውት ፐርስፔክቲቭ። እንትን የተዘጋጀው ሆኖ ሰይፉ ጋር ኢንተርቪው ሲደረግ ይገርማል። ሰይፍሻ እኔ ድሮ ራሴን እንደ ሀብታም አላይ ነበር፣ ወዳና ተዳዳሪ ሆነ ነበር። አሁን ግን ዌን አይ ሉክ ባክ ኢት ዋዝ ኦል አባውት ፐርስፔክቲቭ። ቀጣይ ደግሞ ቲክቶከሮችና ጋዜጠኞች ሰላም ፈጥረዋል። ያጠፋ ነው ካለ ይቅርታ፣ ያም ይቅርታ ጠይቀናል፣ አሉላም ይቅርታ ጠይቋል። የመጀመሪያው ዲግሪ በሐዋሳ ዩኒቨርሲቲ፣ ሁለተኛ ማስተርስ ዲግሪ ሁለተኛ ማስተርስ ዲግሪ ቨርጂኒቲ ብቻ ዋናው ፍቅር ነው። በፍቅር አምላክ ስም እንደዚህ ግን ደስ ይላል። ቀዝቀዝ ማለት አራይ ለማወቅ የሙቀት ሰዓት ነው። የሙቀት ሰዓት አይ አንዳንዴ እሳት ያስፈልጋል። እናንተ ላትስማሙ ትችላላችሁ፣ ግን ኢትስ ኦል አባውት ፐርስፔክቲቭ። ይወ ደስ አይልም ያለሱ ሽሮ ኢዝ ኖት ቤ እሳት ኢዝ ቤ ሶ ይሄ እሳት እንደሆነ መቼም አይጠፋም ነው ምላችሁ። በፍጡም በፍጡም ይሄ ነገር ሰሞኑ መነጋገሪያ ሆኖ ነበር። እኔ ዩቲና ስነራች ተስፌና ዶኔን ዘግቶታል፣ ሊግኖር ገጭቶታል፣ ሊያገሉት ሞክሯሉ የሚሉ ብዙ ሰዎች የተቃወሙ እነሱን ሲሳደቡ የነበሩ አሉ እና እውነተው ግን እንዲህ እንዳየው ነው አጋጣሚዎች ሲገጣጠሙ ያን መሰለ እንጂ አደለም እውነተው የሚሉ እና ደግሞ ዩቲ ለዚህ ምላሽ ስታለች ምን ብላለች? አብረን ውስ ደግሞ አስተያየቷ ምናምን ምን አርኩ ምን አርኩ ምንድን አባቴ ሙት፣ አዶናይን አግኝቼው አቅም ተገናኝተን፣ ከአዶናይ ጋር ቪዲዮ እየቀረጽኩ ነበር። አላህ በሚያውቀው እሱ ቪዲዮ እየቀረጸ እንደሆነ አላቅም። አላህ ምስክር ነው። ከጃኒ ጋር እያወራን ነበረ። ነካኝ፣ አምሮብሻል አለኝ። እውነት በጣም ነው የማመሰግነው አልኩት። ከዛ ጃኒ እያወራችኝ ነበር። ዞርኩኝ። ምን እንዳደርግ ነበር የምትፈልጉት? ምን ዛልዬ፣ ልቀመጥበት? ምን ላርግ? አመሰግናለሁ አልኩኝ። ምን ላርግ ንቀቷ ንቀቷ ንቀቷ ምን ምን እንዳደረግ ነው ኡል ምን ልሸልመው? አላህ ምስክሬ ነው፣ የምሬ ነው ልሸልመው ወይ ብላለች። ምርር አላት ይመስላል ድምጽ አለው እና ወደ ቀጣይ ቪዲዮ ስንሄድ ምን አለ? በቀጣይ ቪዲዮ መንሱር ጀማል ከናው ፎንቲ ጋር ቤቱ ጋብዞት የተጠያየቁበት ቤቱን ያሳየበት ቪዲዮ ነበር። ምን አለ እዛ ሌላ ገባ ነው ብሏል። ሽቶቹን እንደለመዱ ቆጥሮ ተናግሯል። ብራቸውን ተናግሯል። የአስር ሚሊዮን ብር መኪናውን ወጥቼ መግዛት ይችላሉ ብሎ ያው ሳግሶናል። እስኪ እሱን አብረን በዚህ ሰዓት አሁን አሁን የአስር ሚሊዮን ብር መኪና አሁን ሄደህ ተነስተ መግዛት የመግዛት አቅም አለ አሁን አሁን ምንም ፋይናንሻል አይጎዳ አሁን ተነስተህ የሚያስበው ምንም ነገር አይጎዳ። ግልገ ሰዎች እንደሚያስቡት በሱ በጣም በቃ ምናምን የሚባለው አይደለም

ጥያቄ ስለሚሆንብኝ ለእኔም ለብዙ ሰዎችም የመንሱሪ የሀብት ምንጭ ምንድን ነው? ምንድን ነው መንሱር ስራው? እኔ ይዘ መንሱር የዛሬ ምናልባት በአካል ከመታወቃችን በፊት የዛሬ አምስት ዓመት ምናምን አይሄ ነበረ እንትን ላይ የሆነ ፌስቡክ ቻናል እዚህ ላይ ምንድን ነበር የሆነ እንብላ አልጠጣም የሚል ፌስቡክ ቻናል ላይ አይህ ነበር እና ምንድን ነው ቆይ የመንሱር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 ማስራት የለም እኔ የለ መተኛት ብቻ። ጠዋት የምንጠጣው ራሱ ወተት ነው። ዋው ወተት የሆን ሻ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። ምን ልትሰሪ መጣች ታዲያ? ባት መማና ያለሽ ሲጀመር አሁን እኛ ጋር መተሽ እዚህ አፍሽን ከምከፍችብን ብትቀሪስ ባትመጭስ እስረኛ ማይንድ ኖሮት ሰው ይሰራል። በነገራችን ላይ ሆድ ልብስ ለብሱ ያየሁት አንቺን ነው። ሆድ በቃ የኖሮ ዴስቲኔሽን ላይ ነው። ዶሮ ትባላሽ ተኝተሽቱ ያለሽ ምናምን ትያለሽ። ከነሱ ኑሮ እኛ ምናምን ይሻላል ባሉ ይሄን ሀገር ማናናቅ ስትችሉበት መቼም። በቃ በምንም አይነት መስኩ ይሄ ሀገር ካልተነቆረ ኮንተንት ማይሰራም ሰውም ላይክ አያደርግም። እንደ ቪዲዮ ፈጣሪ እንዳው ቀራጩን እንደገና፣ እንዳንቺ ደግሞ ደሞ የስልጣኔ ንግግር ተናግረሽ በቃ እንትንሽ ወጥቷል። ሰው ካገር የሚሰደደው ለብዙ ነገር ነው ይሄና እንደ አንቺ ዶሮ በልቶ ተጋድሞ ለመዋል አይደለም። በጣም ብዙ ለፍተው አረብ ሀገር አፈር ልሰው ለዓላማ ለትልቅ ለትልቅ ለትልቅ ኖብል ለሆነ ዓላማ የሚሰሩ ሰዎች የሚለፉ ሰዎች አሉ። ለመተኛትና ለመብላቱ ኢትዮጵያ ውስጥ እንደው ሮቦት የሞተ ሰው ታውቂያለሽ? ድርቅ መጣ ምናምን የሚለው ካለው ለበስተቀር ከተማ ውስጥ ብትለምኝም ትበያለሽ። በነገራችን አዲስ አበባ ሁሉ ነው ማቅፎ ነው የሚኖሩ ንክታችን አለ የምጀርሽ ዳውን ዳውን ዳውን ዩናይትድ ኔሽን ከድነት ጠለል ጠለል በታች የሚለው ተንጣለንም አለን እላይም አለ። ከፈለግሽ እንደዚህ በውስኪ የሚታጠቡም አሉ። ሆድ ብቻ አይደለም ሆድ ዘንጦ፣ እንዴት ኢንተርቪው ይቀርባል? ይሄን እናት እሺ፣ ቤተሰቦች ዛሬ ቹ ቪዲዮች እነዚህን እየመስሉ ነበር። እንደወደዳቸው እንደተመቻችሁ ተስፋ አረጋሉ እስከሆነ አይታችሁ ይሄን ቪዲዮ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ እና ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እና በዛሬ ቪዲዮ ላይ ደግሞ ሐሳብ አስተያየት ያላችሁ ሐሳብ አስተያየታችሁን ኮሜንት በማድረግ እንድታሳዩኝ እፈልጋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ኑ።